ትህትናና ዑመር እንዴት ይገናኛሉ፣ እንዴት ይገለጻሉ፣ እንዴት ይታያሉ የሚለውን ለማየት ትህትና የሚያምረው ከፍ ላለ ሰው ነው። ትልቅ ደረጃ ላለው ሰው ራሱን ዝቅ ሲያደርግ ያምርበታል፣ ውበት ይሆንለታል። ያ ዝቅ ያለውማ ፊቱንም ዝቅ ያለ ነው እና የዑመርን ትህትና በጣም አድርጎ አጉልቶ ለማሳየት ይቻል ዘንዳ መን ሁወ ዑመር ዑመር ማን ናቸው የሚለውን ማየት እንደው በእግረ መንገድ የግድ በስ ላይ ማለፍ የግድ ይል ይመስለኛል። ሰይድና ዑመር ብኑል ኸጣብ ረዲየላሁ አንሁ ወአርዳህ ይታወቃል። በጃሂልያ ያላቸው ቦታ ማህበረሰቡ ውስጥ ያላቸው ደረጃ፣ ክብራቸው፣ ተፈሪነታቸው፣ ጀግንነታቸው፣ ታዋቂነታቸው ይታወቃል። ለዚህ ብሎ ዘግየት ብለው ቢሰልም እንኳን ዑመር ረድየላሁ አንሁ ወአርዷህ ነቢዩ ሰለላሁ አለይሂ ወሰለም ቢሰልም ብለው ከሚከጅሉት ሁሉንም እንዲሰልምላቸው ይፈልጋሉ፣ ይመኛሉ፣ ዱዓ ያደርጋሉ። ግን የሰለሙ ሰዎች ላይ ከሚደርሰው ጥቃትና ጫና፣ ስቃይ፣ መከራ አንጻር ያአላህ ይህንን ኢስላም ከሁለት ሰዎች መካከል

ዑመር ቢሰልም የቱን ያክል ቦታ እንዳለው ነቢዩ ሰለላሁ ዐለይሂ ወሰለም ፊቱንም ነበራቸው ማለት ነው። የሚጠብቁት ነገር ነበራቸው ማለት ነው። አቡጀህልም እንደዚሁ ካላቸው ተጽዕኖ ፈጣሪነት ማለት ተነስተው እና አላህ ስብሓንሁ ወተዓላ ምኞታቸውን ላለማስቀረት፣ ዱዓቸውን በከንቱ ላለማስቀረት አላህ ዑመርን ቢሰበብ ሚነል አስባብ አሰለማቸው። ከሰለሙ በኋላ እሳቸውን ቀድመው የሰለሙ አስሮች ቢኖሩም 39 ሰዎች ተቀድመዋቸዋል፣ ነው የሚባለውና ነገር ግን ተቀደሙት ሁሉንም ብዙ ሰው ዑመርን የሚያክል የለም እስከ ማለት ድረስ ደርሷል። ሰሃባዎች ሪድዋኑላህ አለይህም ከዚህ ኡማ ትልቁ ሰው ማን ነው ከነቢዩ በኋላ ተብሎ ሲጠየቅ ዑመር ነው እያሉ ሰዎች አነሳሱ። ዑመር ነው ስብሐነላህ አልዓዚም። ስህተት መሆኑን እሳቸው ቢያርሙትም ማለት ነው ብዙዎቹ ሁሉም ኢጅማዕ የሚያደርጉት ግን ረሱል ሰለላሁ አለይህ ወሰለም አሽረፈ ሀልቅላህ ናቸው። ከዚህ ኡማ ደግሞ አቡበክር ነው ትልቁ፣ ከዛ ቀጥሎ ዑመር ነው በሚለው ይስማማሉ። ይህንን ደረጃ አግኝተው የአላህ መልእክተኛ ሰለላሁ አለይህ ወሰለም እንዲሁ በጀነት ያበሰሯቸው ናቸው። የአላህ መልእክተኛ ሰለላሁ አለይህ ወሰለም ሌይለተል ኢስራኤል ሚዕራጅ ነው፣ አንድ ቀስራ አየሁኝ ይላሉ። ትልቅ ህንፃ አየሁኝ። እጅግ በጣም ውብ እና መልከ መልካም የሆነችን ሴትዮ አየሁኝና ይህ ማነው ይሄ ህንጻ ብዬ ስጠይቅ፣ በሩ ላይ አጠገቡ የቆመችዋን ሴትዮም ጭምር ይሄማ ህንጻ የዑመር ነው አሉኝ። እንደገና فتذكرت غيرته وانصرفت ይላሉ የዑመርን ቅናት አስታወስኩኝና መለስ አልኩኝ። ዑመር እዛ ነበሩ በአጋጣሚ አለቀሱ ይላሉ። ዓለይከ አጋሩ ያ ረሱላ ላህ እኮ በርሶ ላይ ይቀናለሁ ብቀና ብቀና ያረሱለ ብለው አለቀሱ ይባላል። ዑመር በዚህ ልክ ትልቅነታቸው ይታወቃል። ማ ዛሊክ ካነ ሙተዋዲዓን ሊልጋያ ካለፋቸውም ሰው ከሳቸው በኋላ ከመጣውም ሰው አንጻር ማለት ነው። አንድ ሰሐቢ ዑመርን በፍትሃቸው ዑመር በትልቅነታቸው በዑመር በጀግንነታቸው ዑመር በእዝነታቸው እሚያክላቸው ከየለም ከነቢዩ በመቀጠል እያለ ሲያወራ ዐውፍ ብኑ ማሊክ አልአሽጃዒ አስቆመው። እዛው ዑመር አጠገብ ሆኖ ተሳሳትክ፣ ከነቢያ በኋላ እዚች ኡማ ትልቅ አቡበክር ነው፣ ከዛ ዑመር ብሎ ሲናገር እውነቱን ነው ማሊክ አሉ። ዐውፍ ብኑ ማሊክ ትክክል ነው አሉ። እኔ እኮ ሳልሰልም ስንት ጊዜ የቆየሁበት ዘመን አቡበክር እኮ እንደ ሚስክ ነበረ። እኔ ምንም ሳልሆነ ወደ እስልምና ሳልገባ ብለው እንግዲህ አቡበክር ሞተው ቆይተዋል። እንግዲህ ሱብሃንአላሂ ወልአዚም የአቡበክርን ደረጃ የአቡበክርን መቃም አዕትራፍ የሚያደርጉበት ሰው አሁን በሱ አመራር ሰዓት ከሱ በፊት የነበሩ አመራር እንዲወደሱ በፊቱ አይፈልግም። የፈለገ ቢሆን እኔ እዚህ ተቀምጬ እንትናን ታነሳለህ እንደ ሊል ይፈልጋል ማለት። ዑመር ግን በዚህ ልክ ሙተዋድዕ ነበሩ። ከሳቸው በኋላ ካሉት አንጻር ደግሞ አንዴ አቡ ሙስሊም አልኸውላኒ የሚባሉ ታቢዒ ነበሩ። የተነገረላቸው ታላቅ ሰው ናቸው። የመናዊ ናቸው። አንድ ባለስልጣን ያዛቸውና እዚህ እሳት አንድዶ የኔን ነብይነት የኔ ያላህ መላእክተኛነት ታምናለህ አታምንም አላቸው። አላምንም ማለት የመሐመድን መልክተኛነት እዛ ታምናለህ። ታም እንደታ የመሐመድን መልእክተኝነት አምናለሁኝ እንጂ ሲሉት እዛ አነደደው እሳት ውስጥ ጨመራቸው። አላሁ አክበር ተአምር። አላህ ሱብሃነሁ ወተዓላ ፈጠረና ምንም ነገር ሳይነካቸው አዳናቸው። ከዛ እሳት ማለት ነው። አቡ ሙስሊምን ሱብሃነ አላህ አሉ። አቡ ሙስሊም ከዛ ተነስተው ቀጥታ ወደ መዲና መጡ። የአላህን መልእክተኛ ሰለላሁ አለይሂ ወሰለም ይናፍቁ ነበር እና ለመገናኘት ሲመጡ ነቢዩ ሰለላሁ አለይሂ ወሰለም ሞተዋል። ከዛ ዑመር ረድየላሁ አንሁ አር ይሄ ታሪክ ደርሷቸው ነበር ሳይመጡ በፊት እንደዚህ ማድረጉ ያ ሰውየ በሳቸው ይህን መፈጸሙን ሰምተው ነበረ ዑመር ማነህ? ብለው ሲጠይቋቸው ስማቸውን ነገሯቸው። አንተ ነህ እንደዚህ እንደዚህ? አዎን አሏቸው። በአቡበክር እና በዑመር መካከል የሚቀመጥ ሰው አይኖርም ነበር። እሳቸው ፈቀቅ ብለው አንድ ደረጃ በእሳቸውና በአቡበክር መካከል አቡ ሙስሊምን አስቀመጧቸውና፣ አልሐምዱሊላህ ከዚች ኡማ ከነቢዩ በኋላ እንደዚህ ያለ ሰው ላሳየኝ ጌታ ምስጋና ይገባው ብለው